የቲና ተንኮል እና ሴራ የትሁት ፍጥጫ የአባባ ብልሃት የካለብ በገዛ ቤቱ መጨቆኑ እና መደፈሩ የእደን ስጋት እና መጨነቅ እንዲሁም ደግሞ የዳኒ ቅናት እና መንጨርጨር ብዙ ነገሮችን እያሳየ ይገኛል። ትሁት ድራማ እንግዲህ በክፍል 33 ብዙ ነገሮችን ተመልክተናል። ነገሮቹ ሊበላሹ እያሉ እንደሆነ ይሰማኛል። ካሌብ እንግዲህ በመቸኮል እና በገዛ ቤቱ እየተጮቀነ ስላለ አንተም ጥገኛ ነህ እየተባለ ነው። የአባባ ቤት እኮ ነው የአንተ ቤት አይደለም። ከቤት አልወጣም ብሎ ዳኒ እንግዲህ ለ ካሌብ መልሶለታል። እሱ ነገር ደግሞ በጣም አናዶታል ካሌብን። አልፎ ተርፎ ደግሞ አንገቱን አንቆ ለምንድነው ከእደን ጋር የምትገናኘው እና ሌላ ፍቅረኛ መጣል ያልኩ እደንን መሆን አለበት በሚል ጥርጣሬ ካሌብ ላይ ጥቃት ለማድረስ አንገቱን አንቆ አባባ መጥቶ ሁለቱን አገላግሏቸዋል ማለት ነው። ይሄ ደግሞ በገዛ ቤቱ እየተደፈረ እንዳለና በማንነቱ ላይ ብዙ ነገሮች እየመጡ እንዳለ ተሰምቶት ካሌብ እንግዲህ ለኤዴን ሁሉንም እውነቱን ተናግሮ ያለውን ነገር አውቃ የእሷን እርምጃ እንድትወስድና ካሌብ ካሌብ ከቤት እንዲወጣ የማን ነው ዳኒ ከቤት እንዲወጣ ይፈልጋል ካሌብ ማለት ነው። በጣም በጣም እያበላሸነው ነገሮቹን አባባ እንደያዙት በብልሃት ቢፈቱ መልካም ነበረ። እንግዲህ ካሌብ ቾክሏል ማለት ነው። እንዲሁም ደግሞ ኤደንን ሊያሰማምጣት እየሞከረ ያለም ይመስለኛል፣ ስልክ ሲያወራ ምናምን እያለ ነው። እንግዲህ ነገሮቹ ወዴት እንደሚያመሩ ባናውቅም አሁን ባለው ድባብ ላይ ትንሽ ትንሽ እንግዲህ እየተበላሹ ያሉ ይመስለኛል። ኤደን ቶሎ የምታምነው አይመስለኝም፣ ብታምነውም ደግሞ ሄዳ ቀስ እያለች የምትመረምር እና በራሷ ጊዜ የምታጣራ ይመስለኛል። አባባ እንግዲህ አትቸኩል ነገሮቹን እንዳታበላሽ ብሎ ማስጠንቀቂያ ሰጥቶ ነበር ለካሌብ። ካሌብ ግን አሻፈረኝ አልሰማክም አባቴ በማለት ሄዶ ነገሮቹን ሊያበላሽ እየሞከረ ነው። እሱ ደግሞ እውነቱ ወጥቶ ከቤት እንዲወጡ እና ያለው ነገር እንዲታወቅ ይፈልጋል። ትሁትም ደግሞ ነገሮቹ በጣም እየተባባሱ እንደመጡ እና ጥቃት እንዳያደርሱባቸው ስጋት ላይ ትገኛለች። አባባ እንግዲህ የነገር ቢያበቃ መልካም ነው እውነቱ ወጥቷል በምትልበት ሰዓት ደግሞ አባባ ከቤትም አይወጡም፣ ነገሩም አላበቃም ገና ነው። እቤት እያሉ የሚሆኑትን ሌላ ሴራቸውን ማወቅ እፈልጋለሁ ብሎ አባባ ቤት እንዲኖሩ ፈቅዶላቸዋል። ትማናት ቲና እንግዲህ ቺም የመርዝ ብልቃጥ የመርዝ ብልቃት የሆነች ቲና አሁንም ሌላ ሌላ ሴራ እያሴረች ትገኛለች። አባባንም እደፋቸዋለሁ እያለች ትገኛለች። እንደሰሩልኝ ሳርሰራላቸው ከዚህ በት ንቅንቅ አልልም ብላ እንግዲህ ቆዳዋን አለሳልሳ አሁን ለመታረቅና መልካም ሰው ሁና ለመግባት እየሞከረች ነው። አባባ ደግሞ የዋዛ አይደሉም። ሁሉንም ነገር ያውቃሉ። ለተንኮል እንደምትዘጋጅም ያውቃሉ። ካለብም አሁን የ400 ሺህ ብሩን አራት ሚሊዮን ብር እንጂ አራት ሚሊዮን ብሩን ስላላገኘ እንግዲህ አባባ ላይ አሁን ጭካኔ እያሳየ ይገኛል። የትኛውንም እርምጃ ብትወስጪ፣ እኔም ምንም አልቃወምም እያለ ቲናን እያበረታታት ይገኛል። ቲናን እንግዲህ ካበረታታት ቲናም መጥፎ ነገር ከማድረግ ወደ ኋላ አትልም። በፊት እንግዲህ የሆነ የግድያ ሙከራ ምናምን ስታደርግ ዳኒ ነበረ ተው፣ ይሄ ሴጣን ሀሳብ ነው፣ እንደዛ አታደርጊ፣ ሌላ መንገድ እንፈልግ እያለ ያው እሱ ማጣት እንጂ ሰው ላይ ክፉ ክፋትን ምናምን አያስብም። ክፉ ነገር ለሰዎች አያስብም ክፉ ነገር እንዲደርስባቸውና ህይወታቸውን እንዲያጡ አይፈልግም። ግን ብር ይፈልጋል። ብር አግኝቶ ኤደኒን አገብቶ በፍቅር መኖር ይፈልጋል። ስራ መስራት አይወድም፣ ሰነፍ ነው። ይሄ ደግሞ ስንፍና መጥፎ ነገር እንደሆነ ያሳያል። አቋራጭ መንገድ ማንንም አሳድጎ አያቅም። የዳኒ ውርደት እንግዲህ እየቀጠለ ነው እንደቀጠለ ነው በሰው ቤት ባለትዳር ቤት ውሽማ ሆኖ፣ ለዛውም ወንድ ልጅ ገብቶ የሰውን ሀብት ለመውሰድ መሞከሩ ይሄ ትልቅ አጸያፊ ኃጢአት ነው። ይሄ ደግሞ ትምህርት ነው ለኛ ለብር ብሎ በጣም ራሳቸውን ዝቅ አድርገው ማንነታቸውን፣ ክብራቸውን ዝቅ የሚያደርጉ አንዱን ለማግኘት ብሎ ሌላኛው የያዙትን ብርቅዬ ነገር የሚያጡ ሰዎች እንዳሉ የሚያሳይ ነው ይሄ ደግሞ መሆን እንደሌለበትና ከሀገራችን መጥፋት እንዳለበት ይሰማኛል። ኤደን እንግዲህ ሁሉም ነገር ማናት? ኤደን ሳትሆን ቲና ቲና እንግዲህ ሁሉም ነገር ጭልምልምልም ብሎባታል። በጣም በጣም ጭንቀት ውስጥ ነች። ዳኒን እንግዲህ ውሃ ቅዳልኝ ተቃጠልኩ እያለች በሰው ቤት መንጨርጨር ወይኔ ወይኔ ወይኔ፣ ጉዷን አላየች። እሷም ለፍቅሯ ብላ ነው ከዳኒ ጋር ለመኖር ብላ ባለሀብትን ተጠግቼ በላው ስትል ተበላች። አባባ እንግዲህ በጣም ብልጥ ናቸው። በጣም ነው የሚመቹኝ። እየተቃጠሉ እያዩ እሳቸው እየሳቁ ይገኛሉ። በዚህ መሀል ደግሞ ካለብ በጣም እየተናደደ ነው ማለት ነው። ምክንያቱም በገዛ ቤቱ በአባቱ ቤት አባትየውም እንግዲህ የሆነ ሰዓት ላይ የሆነ ቃላት ወርወር አደረጉበትና በጣም ተበሳጨ። የኔን ገንዘብ እኮ ነው የሚበሉት፣ ያንተን ገንዘብ አይደለም ብኖሩ ምን አገባክ፣ ምን አስጨነቀክ ብሎ ባሉበት ሰዓት ካሌብ ትንሽ የተሰማው ይመስለኛል። ይሄ ነገር ካሌብና አባቱንም የሚያጋጭ ይመስለኛል ሳስበው ትንሽ ውስብስብ ያለ ነገር ያለም ይመስለኛል። እንግዲህ ሰላሙን ያወርድላቸው እያልን እኛም እንከተላቸዋለን፣ መጨረሻ ምን እንደሚሆን እናያለን። ትሁት እንግዲህ በጣም ጠንቃቃ ልጅ ነች። እንግዲህ የቤት እመቤት ሆና ማለት ነው፣ ሪሞት አድርጋ ሳሎን ቁጭ ብላ ቲቪ ስታይ ምናምን ትገኛለች። ቲናን እንግዲህ ግብና ስሪ ምናምን ትላታለች። እናቴ ቃሽን እጠቢ ተብላ እቃ ታጥባለች። ብር ለዳንም ለቲና ሚላቸው እና ሚሳይ የሚበሉበትን አቶ በረሃብ ስንቃቁ የሚታያሉ። ሰው ላይ ክፋትን ማሰብ ሰው ላይ ሴራን ማሴር ምን አይነት ችግር እንደሚያደርስ የሚያሳይ ድራማ እና ምርጥ ድራማ ነው። እንግዲህ በሚቀጥለው ምን አይነት ነገር ይመጣል የሚለውን ነገር እንግዲህ ሁላችሁም ኮመንት ላይ እንድትጽፉልኝ ይፈልጋለው። እንግዲህ ክፋትን ማሰብና በተንኮል መጓዝ በቆፈሩበት ጉድጓድ ለራስ የሚያስገባ ነው ማለት ነው። እንግዲህ እኔ እንደሚመስለኝ ከሆነ በቀጣይ ክፍል አባባ እንግዲህ ነገሮቹን የሚያስተካክሉ ይመስለኛል። ወዲያውኑ የምትደውለው እንግዲህ ለአባባ ነው። እውነት ነው ወይ ካሌብ እንደዛ ብሎኛል ብላ ኤደን የሚጠይቃቸው ይመስለኛል። ኧረ ተናዶ ነው ከዳኒ ጋር ስለተጋጩ ምናምን እንደዛ ሊያናድዳት ሊያደርጋችሁ ፈልጎ ነው እንጂ እውነት አይደለም ብሎ የሚያባብሉ ይመስለኛል። ኤደንን እንግዲህ ኤደን ወይ በድዴ ትዳ ዳንን አግኝታ ትጠይቀው ይሁን ቴናን ትጠይቀው ይሁን ምን እንደሚፈጠር እኔም በጣም ጓጉቻለሁ። እንግዲህ እንግዲህ ምንም ማድረግ አይቻልም። ክፉ የሚሰራ ሰው የእጁን ያገኛል ማለት ነው። ክፋት ለማንም አይበጅም። እንግዲህ ይሄ ድራማ በጣም አጸያፊ ስራ የሚሰሩ ሰዎች እንዲቆጠቡና ስራቸው መልሶ እንደምከፍልላቸው የሚያሳይ ድራማ ነው። እንግዲህ ብዙዎች ብዙዎች ብዙዎች በኢትዮጵያ ምድር ትዳር ያላቸው አንዱን ለፍቅር አንዱን ለገንዘብ ብሎ እንደሚቀርቡ ይታወቃል። እና ይሄ ደግሞ ተገቢ አይደለም። ይሄ ዝሙት ነው፣ ክፋት ነው፣ ብዙ ነገሮቹን የሚያመጣ ነገር ነው። እናም ለሰው ልጅ አንድ ሰው በሆነ ሕመም ሲያዝ በሆነ መከራ ሲያዝ ደግሞ ያን ሰው ለማጥፋት እና የእሱ የሆነውን ነገር ለመውሰድ ብሎ ሰዎች ላይ ክፋትን ማድረስ እና ሰዎችን ለማጥፋት መሞከር በጣም በጣም በጣም መጥፎ ነገር እንደሆነ የሚያስተምር ድራማ ነው እንግዲህ በዚህ መሀል የሚያሳዝነኝ ማን ነው የምትሉኝ? ኤደን ነች ማለት ነው። ኤደን በጣም ጨዋና ጠንቃቃ ልቅም ያለች ቆንጆ ሴት ነች። ራሷን የምታስከብር ሰውን የምታከብር ተንኮል የማታውቅ ደስ የምትል ከንግግሯ ከአለባበሷ፣ ከሁሉ ነገሯ የምታምር ሴት ነች። ግን ካሌብ ያገባና አብሮ በቃ የተደላደለ ኑሮ ብትኖር ኤደን ደስ ይለኛል። እኔ እውነቴን ነው ምላችሁ እዛ ቤት እንግዲህ ጓዟን ጠቅልላ ብትገባ ደግሞ ዳኒ ዝም የሚል አይመስለኝም። ይገለዋል ካሌብን ብዬ አስባለሁኝ። አባባንም ይገላቸው ይመስለኛል። ምክንያቱም ኤደንን እንደ ራሴ ከራሴ በላይ ነው የምወዳት፣ ህይወቴ ነድ። በሷ የሚመጣውን ሰው አልምርም ሞትን ቢሆን እሞታለሁ ወይም ገላለሁ እንጂ ዝም ብዬ እያየውማ የአጥንቴን ፍላጭ፣ የሥጋዬን ቁራጭ ለማንም አሳልፌ አልሰጥም እያለ ይገኛል። እንግዲህ የሆነ ትልቅ ድርጅት ላይ እንደሚሰራ ሰው ደግሞ ስራ ተበላሸብኝ እያለ አስሬ ነው ያላዝንባታል ደግሞ ኤደን ላይ። ኤደን ደግሞ ምን አይነት ስራ ነው እያለ እንኳንም ሆነ እንኳንም ተበላሸ በቃ ተስፋ ቁረጥና የራሳችን ኑሮ እንኑር አንድ ድስት ገዝተን አንድ አልጋ ገዝተን አንድ ሶፋ ገዝተን እንኑር እያለችው ትገኛለች እሱ ደግሞ ይሄ ላንቺ አይገባሽም ቢላ ቤት ነው ምገባሽ ወርቅ ምንጣፍ ነው ምገባሽ ወርቅ አልጋ ነው ምገባሽ እያለ እሷን እሷን እንግዲህ እያባበላት እሷን የተንደላቀቀ ኑሮ እንድትኖር እየተመኘ ክፉ ነገር እየሰራ ይገኛል። ይህን ነገር ደግሞ እሷ በምታውቅበት ሰዓት ምን አይነት ስሜት እንደምሰማት እንግዲህ ማወቅ ቀላል ነው። በጣም ከባድ ጉዳት ይደርስባታል ብዬ አስባለሁ። የልብ ስብራት፣ እምነት ማጣት፣ ፍቅርን ማጣት ብዙ ነገሮችን። በዛ ላይ ደግሞ የሚያሳዝናት ለእሷ ብለው ዋጋ እንደከፈላት ስታቅ ለዛ ልታዝን ትችላለች። ግን ደግሞ የሰውን ትዳር በማበጣበጡ በማፋታቱ ህዶ ውሽማ ሆኖ መግባቱን ስትሰማ በጣም የምትናደድና ሰው መሆኗን የምትጠላ ይመስለኛል። እውነት ለመናገር እኔ በእሷ ቦታ ቢሆን በጣም ነው የምናደደው። ይቅርታ አላደርግለትም። ምክንያቱም በብዙ መንገድ ብር ማግኘት ይቻላል። ግን ደግሞ የሰው ትዳር ውስጥ ገብቶ ይህ ቴናት ብሎ ውሸት ዋሽቶ ማለት ነው። ቲናን ይቴናት ብሎ ውሽማውን የሰውን ገንዘብ ለመውሰድ ያን ሁሉ ርቀት ያን ሁሉ መስዋዕት መክፈሉን ስታውቅ በጣም ትናደዳለች። እኔም ቢሆን ይቅርታ ላደርግለትም አይኑንም ነው ማላየው ማለት ነው። እንግዲህ እግዚአብሔር ይሁናት። ኤዱዬ የኔ ቆንጆ በጣም ነው የተመቸችኝ። በጣም ግን ታሳዝነኛለች የኔ እናት። መሀል ላይ ተጨነቀች እሷ ማለት ነው። እንግዲህ አባባ ምንም እየመሰላቸው አይደለም፣ ምንም እንደማያመጡ ስለሚያውቁ ጠንቃቃናቸው፣ ራሳቸውን ይጠብቃሉ። ካለብ ግን እዛ ሞንዶል ሞንዶል እያለ የሆነ ነገር የሚደርስበት ይመስለኛል። እኔ እንደ ሀሳብ ፈራው። እንግዲህ እግዚአብሔር የሆናቸው ትሁት ደግሞ በጣም ጠንቃቃነች። ምግብ ስሰራ ራሱ ቲና ቆማ ነው እያየች የነበረችው መርዝ ትጨምራለች ብላ ማለት ነው አምኜሽ ጥያሌ ድንበ ታያለች። እንግዲህ የሚቀጥለውን በጉጉት እንጠብቃለን። እንግዲህ በቀጣይ ክፍል እንገናኛለን። የዛሬ ቪዲዮ ይሄን ይመስላል። ሰላም ቆዩ።